ይሄ እንደምታውቀው እንግዲህ አዲስ የተሰሩ ወደ አምስት ህንፃዎች አሉ። የታደሱ ደግሞ ሁለት ህንፃዎች ከዚህ ጋር ሁለት ህንፃዎች አሉ። ይሄኛው እንግዲህ ባለ አስራ አምስት ወለል ህንፃ ነው። በጣም በርካታ የስማርት ቢልዲንግ ነገሮችን ያቀፈ ነው። በያ ቢሮ ስትሄድ ሁሉም ስማርት ነው የሚጠቀሙበት፣ የውሃ፣ የመብራት፣ የመስኮት ስማርት ግላስ ነው የተጠቀም ነው። ይህም እንግዲህ መርስፍ የያዘ አጠቃላይ የሾሩሙ አርቲፊሻል ኢንተለጀንስን ተረድቶ አርተፊሻል ኢንተለጀንስን ተምሮ ወጣቶች እንዲበቁ በብዙ ነገሮች ላይ ነው ስንሰራ የነበረው። የክረምት መርሃ ግብር ሰመር ካምፕ በምሎ ወጣቶችን ተቀብለን ተከታታይ አራት ዓመታት አስተምረናል። ከዛም በተመሳሳይ ደግሞ በዩኒቨርሲቲ ደረጃም በማስተርስም በፒኤችዲ ደረጃም በአርተፊሻል ኢንተለጀንስ ብቻ ተምሮ እንዲወጡና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 እኛም እያገዝን ምናለ ነው። ማለት ማሽን የእኛን ቋንቋ ተረድቶ እንዲሰራልን ከማድረግ አንጻር የእኛ ላንጉጅ ወይም የእኛ ቋንቋዎች ወደ ኋላ ቀርተዋል። በዚህ ምክንያት እንግዲህ እኛ አምስቱንም ቋንቋዎች ላይ ነው እየሰራናለ ነው። አንደኛው ድምፅን ወደ ጽሁፍ የሚቀይር በተለይ የትራንስክሪፕሽን የሚባለው በየፍርድ ቤቱ ብዙ የህብረተሰባችን ክፍል እየተንገላታ ነው የነበረው። አሁን በጠቅላይ ፍርድ ቤትም በከፍተኛ ፍርድ ቤትም በአንደኛ ፍርድ ቤት ላይም ተጠቅመን ይህንን ለህብረሰባችን በቀላሉ ወደ አሁኑ የፍርድ ሂደቱ እንደተወሰነ በጽሁፍ የሚያገኙበትና በዚህ ምክንያት እንግልትን አስቀርቷል። አንደኛው አፕሊኬሽን ብቻ በመጠቀም አንተም ሶማሊኛ ብትናገር ወይም ደግሞ አማርኛ ወይም ኦሮምኛ ብትናገር የላንጉጅ ልዩነት የቋንቋ ልዩነት ልዩነቱን አሰፋ ማለት ነው። ቴክኖሎጂ ይህንን ቀለል እያደረገ ነው ያለ ነው። እዚህ ላይም እየሰራን ነው ያለ ነው። በተለይ ደግሞ ጽሁፍን ወደ ድምፅን የሚቀይርበት በሚዲያ ላይም በድምፅና በቪዲዮ የተቀረጹትን በቀላሉ በጽሁፍ እንድናገኝና ና አርቲፊሻል ኢንተለጀንስ አጠቃላይ ህብረተሰብን ወይም ሰውን አይታካም። የሰውን ፍጥነት፣ የሰውን ኤፊሸንሲ፣ የሰውን ፕሮዳክቲቪቲ ነው የሚጨምሮ እና ይህንን አጋዥ ከማድረግ አንጻር በርካታ ተሰርተዋል። በቋንቋዎች ላይ አማርኛ፣ አፋን ኦሮሞ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 እኛ ከደገፍነው ነው እና የወጣቶች ሀሳባቸውን መሬት ላይ አውርዶ